ሰላም አለይኩም ወረሕመቱላሂ ወበረካቱ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ወደ ቻናሉ ይቀላቀሉ። ለዛሬው ይዤላችሁ የመጣሁት የነቢያቶች ትረካ። አላሁ ሱብሐነሁ ወተዓላ አደም አለይሂ ሰላምን ለመፍጠር በፈለገ ጊዜ ጅብሪል አለይሂ ሰላምን ወደ መሬት ላከው። አፈሩን ለመዝገን ሲል መሬት እንዳትቀንሰኝ በአላህ ጠበቀ አለችው። ጅብሪል ዓለይህ ሰላም ተመልሶ ሄደና ጌታዬ፣ በአንተ ጠበቃለሁ ስትለኝ ተመለስኩ። ከዚያ አላህ ስብሓን ወተላ ሚካኤልን ላከው። ሚካኤልም አለህ ሰላም ሊዘግን ሲል መሬት እንዳትቀንሰኝ በአላህ እጠበቃለሁ ስትለው፣ ሚካኤልም ወደ አላህ ተመልሶ፣ ጌታዬ እንዳትቀንሰኝ ስትለኝ

አላት አፈሩን በየአይነቱ በየከለሩ ከነጩም ከቀዩም ከጥቁሩም መዝገን ጀመረ። መዘጋገን ሲጀምር ለዛ ነው የሰው ልጆች መልካችን የተለያየ የሆነው። አፈሩን ይዞ አላሁ ስብሓነ ወተዓላ ዘንዳ ሲቀርቡ አላህም ስብሓነ ወተዓላ አፈሩን አንተ እንዳመጣ ሁሉ ነፍሳቸውንም አንተ እንዲታወጣ ወክ እያለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ በሆነ ጊዜ እኔ ከጭቃ ሰውን ልፈጥር ነው። ፍጥረቱም ባስተካከልኩት እና በመንፈሴ ነፍስ በነፋሁበት ጊዜ እናንተ ለእርሶ ሰጋጆቹ ናቸው፣ ውደቁ አላቸው ለመላኢኮቹ

አንተማ ለሆነ ዓላማን የተፈጠርከው እያለ በአደም በአፉ ይገባና በመቀመጫው ይወጣ ነበር እብሊስ ማለት ነው ለመላእክትም እኔ በዚህ ላይ ከተሾምኩኝ አጠፈዋለሁ እያለ ይስት ነበር ለመላኢኮች አላህም ሱብሓነሁ ወተዓላ በአደም ገላ ነፍስ ማስገባት በፈለገ ጊዜ መላእክትን ሩህ እንዴ ነፋሁበት ሰጋጆች ሆናችሁ ለአደም ክብር አጎብድዱ ብሎ መልእክት አስተላለፈ! መላእክትም ዝግጁ ሆነው መጠባበቅ ሲጀምሩ አላሁ ስብሓነሁ ወተዓላ በአደም ጭንቅላት ነፍስን ሲያስገባ አደም አስነጠሰው። ገና ጭንቅላቱ ስደርስ ማለት ነው። መላእክትም አልሐምድሊላህ በል አሉት። አደምም አልሐምድሊላህ አለ። አላህ ስብሐንሁ ተዓላ ጌታህ ይማረህ ብሎ መለሰለት። ከዚያም ነፍሱ ዓይኑ ጋር ስደርስ የጀነት ውስጥ ፍራፍሬዎች ተመለከተ። አንገቱ ጋር ስደርስ ፍራፍሬዎቹን መብላት አሰኘው እና ሂዶ ለመብላት ታጣደፈ። ነፍሱ መላ ሰውነቱ ስትገባ ከመላእክቶቹ ሁሉ ቀድሞ ስጁድ ያደረገለት

ይህ ሆኖ ይቀጥ ይቀጥላል አለው። አደም ጌታዬ አደምም ጌታዬ ዝርዮቼ እነማን ናቸው ብሎ ጠየቀው። አላህም ከሁለት እጆችህ አንዱን ምረጥ አለው። ቀኝን መርጫለሁ አለ አደም። አደም አላሁ ሱብሓነሁ ወተዓላ ሁለቱ እጆችህ ቀኞች ናቸው አለው። ከዚያም አላህ ስብሓነሁ ወተዓላ አደም እጁ ላይ ያለውን ሁሉ እስከ ዮመል ቂያማ ያሉትን ዘሮቹን ከፈተለትና በዚያ መሀል አንድ ብርሃንማ ሰው ተመለከተ። አደም ዓለይሂ ሰላም ማለት ነው። የአላህ ያአላህ ይህ ሰው ማን ነው ብሎ ጠየቀ። አደም እሱ ልጅህ ነው፣ ዳውድ ይባላል ብሎ መለሰለት። ጌታዬ፣ እድሜው ስንት ነው? አለ እድሜው ስልሳ ነው አለው። ጌታዬ፣ ከኒ አርባ ቀንሰህ መቶ ሙላለት አለው አደም አለይሂ ሰላም። አላሁ ሱብሃነሁ ወተዓላ በመላእክቶች ምስካሬነት ሞላለት። ዳግም ለአላህ ልጆቹን ሁሉ ሲያሳየው አንዷ ጤነኛ፣ አንዱ በሽተኛ፣ አንዱ ጥቁር አንዱ ቀይ አንዱ አእምሮ ዘገምተኛ አንዱ አይነ በሲር የተለያየ አይነት አካል ያለው ዝርያ አየ። ምን ነው ጌታዬ፣ ሁሉንም እኩል ብትፈጥር አለው። አላሁም ስብሓነሁ ወተዓላ እኔ መመስገን እፈልጋለሁ አንተ አደም አለው። አላሁ ስብሓነሁ ወተዓላ ምስጋና ይገባህ አልፍ መሊዮን መራ ውዱ ጌታዬ ላሁ መልክልሐምድ። ከዚያም አላህ የአደምን ጀርባ አንዴ በማበስ የሰውን ልጆች ሁሉ አወጣና ጌታችሁ አይደለሁምን? አለ አዎ ጌታችን ነህ አሉ። አሁኑም እወቁ እኔ ከእኔ ሌላ ጌታ የለም፣ ሌላም አምላክ የለም። ሌላ ነገር እንዳታመልኩ፣ ሌላም ጌታ አለ ብላችሁ እንዳትዋሹ ሌላም ጌታ የለም ብላችሁ እንዳታሹ። አሁንም እወቁ ከኔ ሌላ ጌታ ከኔ ሌላ አምላክ የለም፣ ምንም አካል እንዳታጋሩ። እኔ ወደ እናንተ ቃል ኪዳኔን፣ ዛቻዬን፣ መጽሐፌን፣ መልእክተኞችን በነቢያቶች እልካለሁ። ይህ ሁሉ እንዲነግሯችሁ እልካችኋለሁ። ቃል ግቡ እናንተ የአደም ዘሮች ሁሉ። ቃል ገብተናል ጌታችን ከአንተ በላይ ከአንተ ሌላ ጌታም የለም ብለው ቃል ገቡ። ቅድም መጀመሪያ ላይ ለአደም የሰገደው እስራፌል ዓለይሂ ሰላም ነው ብያችሁ የለ? አዎ ብያችኋለሁ። ወደ እብሊስ ልመልሳችሁ። መላእክቶች ሁሉ ስጆድ አወረዱ ለአደም፣ እብሊስ ሲቀር ተኩራራ ለመስገድ

ከእሳት ፈጠርከኝ እሱን ደግሞ ከጭቃ ብሎ መለሰ። አላህ ከጀነት ውጣ አንተ እስከ የውሙል እስከ ፍርዱ ቀን የተባረርክ ነህ፣ ከራህመቴም እርግማኔም ባንተ ላይ ይሁን ብሎ ከጀነት አስወጣው። እርግማኔም እስከ የውሙል ቅያማ ይሁን ብሎ ጌታዬ እስከ ፍርዱ ቀን ድረስ አቆየኝ አለው። አላህም ቃሉን ተቀበለው። በልቅናይን በልቅናህና በልቅናህ ይሆንብኝ የአደም ልጆች ከእርሱ ምርጥ ብቻ ሲቀሩ በምላ አሳስታቸዋለሁ ብሎ ዛተ እብሊስ። አላህም አንተንና ከአደም ልጆች የተሳሳቱትን ጀሀነም እሞላችኋለሁ ቃል ይገባለሁ አለ። አላሁ ስብሓን አላህ እብሊስን ከጀነት አስወጥቶ አደምን አስቀመጠው። አደም አደምም የማያውቀው አገር ድብርት ነገር ተሰማ። ከዛም ጋደም ሲል እንቅልፍ ሸለብ አደረገው። ልክ ሲነቃ ከራስጌው አንዲት በውበቷ የምታማልል ከዓይኗ ፍቅር የሚታይ ሴት ተመለከተ። ኬት መጣሽ አላት እሷም ከአንተ ነው የወጣውት አለችው። ለምንድን ነው የተፈጠርሽው አላት? አንተ እኔ ላይ ልትረጋ አለችው። ሀዋ ማለት ነው። አደም አላህን አመሰገነና ድብርት እየተሰማኝ ነበር፣ ብቸኝነትም ብሎ አላህን ካመሰገነ በኋላ አላሁ ስብሓን ወታአላ ከሁሉም ነገር ብሉ ጠጡ እንደፈለጋችሁ ከዛች ቅጠል ባይሆን እንዳደርሱ ከደረሳችሁ ከወንጀለኞች ናችሁ አላቸው። ከዚያም በጀነት እየተዝናኑ እያሉ እብሊስ መጣና እኔ የሚያሳዝነኝ ይህ ደስታችሁ ዘለቄታ የለውም አላቸው። ደስታችሁ ዘለቄታ እንዲኖረው ከዚች ቅጠል ብሎ ብሎ ወሰወሳቸው። እነሱም ከቅጠሉ ገና ሲቀምሱ አደም ገና እጉሮሮ ሲደርስ ልቡን እመም ፍራት ፍራት ድንጋጤ ተሰማው። ዘወር ብሎ ሚስቱን ሲያያት ራቁቷ ነች። እሷም እሱም እንደዛው ራቁቱን። ከዚያ ቅጠሉን ቀጠል በመበጣጠስ እውነታቸውን አፍረተ ገላቸውን መሸፈን ጀመሩ። ለአላህም እንዲህ አሉ፣ በእርግጥም ነፍሶቻችንን በደን ጌታችን አንተ ለእኛ ባትምርም በእርግጥም ከከሰሩት ነን አሉ። አላሁም ስብሃነሁ ወተዓላ ወደ መሬት እንዲወርዱ ትዕዛዙን አስተላለፈ። ወደ መሬት ላይ አንዳችሁ ወደ መሬት ውረዱ፣ አንዳችሁ ለአንዳችሁ ጠላት ስትሆኑ፣ ለተወሰነ ጊዜ በመሬት ላይ ትኖራላችሁ። በእርሷም ላይ ትንሽ መርጊያ አላችሁ። በእርሷም ላይ ትጠፋላችሁ፣ በእርሷም ላይ ትቀሳቀሳላችሁ ብሎ አላህ ተናዶባቸው ስለነበረ እንደዚህ አላቸው። ቀጣዩም ክፍል ሁለት የአደም ዓለይሂ ሰላም ትረካ ቀጣይ፣ ቢዝንላህ ተዓላ። እሺ እመጣለሁ። አሰላሙ አሌይኩም።